አራዳ ዴይሊ። በመጨረሻም የተፈራው የገሃነም በር ተከፈተ። ዶሮ ምሳ ምሳ ታወጣለች ካራ እንዲሉ የምድርና የአየር ኃይል ጦር ያልበቃቸው አያላኑ በዘግናኝ የጨረር መሳሪያ ሊባኖስ ምድር ላይ ሊጫረሱ መሆኑ መረጃ ወጥቷል። ሰላማችሁ ይብዛ ውድ አራዳ ዴይሊ ቤተሰቦች። ሂዝቦላ በበኩሉ የዓለም መንግሥታት ድርጅት እስራኤልን ያስታግስልኝ ካልሆነ ተያይዘን መጥፋታችን ነው ሲል ሌላ ዘግናኝ መሳሪያ መዥረጥ አድርጓል። አሜሪካ የምትመካባቸው ሃይማርስን ጨምሮ ደግሞ ከኔቶ የተላኩ ከ400 በላይ ቅጥረኛ ተዋጊዎች በምረት የለሹ ኢስካንደር ጭዳ መሆናቸውን ከዋሽንግተን እስከ ብራስልስ ከባድ ሐዘን አምጥቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ ከላይ በሱ የተነሱት ዓለም አቀፍ ዜናዎች ይተነተናሉ። አዲስ የምትቀላቀሉን ሰብስክራይብ ማድረግን እንዳይረሳም የምድርና የአየር ኃይል ጦርነት ያልበቃቸው አያላኑ በዘግናኝ የጨረር መሳሪያ ሊባኖስ ምድር ላይ ሊጫረሱ መሆኑ ተሰምቷል። ለዚህ አደገኛ ጦርነት የአሜሪካ፣ እስራኤል፣ ሩሲያ፣ ቻይናና ሁለቱ ኮሪያዎች አቤት ወዴት ብለው ዘጠኝ ሞት አዝለው ከተፍ ብለዋል። በዚህ የጨረር መሳሪያ ጥርሷን የነቀለችው እስራኤል የኢራን መሪዎችን እያነደደች ለመግደል ይህንን የጨረር መሳሪያ መዥረጥ አድርጋለች ተብሏል። ሂዝቦላህ እጅ ካልሰጠ ያለምንም ርኅራዬ ሊባኖስ ላይ እሳት እና ወርዳለን። ይህንን ያሰሙ ጦረኛው ጠቅላይ ሚኒስትር ቤንጃሚን ኔታናዮ ናቸው። በመቶ የሚቆጠሩ የእስራኤል ተዋጊ ጀቶች በ48 ሰዓታት ውስጥ በ1600 ሂዝቦላህ ወደ እስራኤል ሚሳይሎችን ለመልቀቅ ያነጣጠራቸው የሚሳይል ሲስተሞች ማከማቻና ከምድር በታች የተከማቹ የጦር መሳሪያ መጋዘኖች ላይ የአየር ድብደባ መፈጸማቸውን የእስራኤል መከላከያ ሠራዊትን ዋቢ አድርጎ ታስ የዜና ወኪል ዘግቧል። በዕለቱ በመቶ የሚቆጠሩ የእስራኤል ተዋጊ ጀቶች የሺአ ቡድን ሂዝቦላህ ወታደራዊ ዒላማዎች በደቡብ ሊባኖስ ግዛትና በሊባኖስ ውስጥ ጥልቅ በሆነው የቤካ ሸለቆ በመግባት ከባድ ጥቃት ፈጽመዋል። ይህንን ጥቃት ተከትሎ ሂዝቦላ ለተባበሩት መንግሥታት ድርጅት እስራኤልን አስቁሙልኝ ሲል በቃል አቀባዩ በኩል ይፋ አድርጓል የእስራኤል ተዋጊ ጀቶች ከባድ የአየር ድብደባ በሚፈጽሙበት ሰዓት የጦር ሄሊኮፕተር የሊባኖስ ነዋሪዎችን ዛሬ ነገ ሳትሉ በፍጥነት አካባቢውን ጥላችሁ ውጡ የሚሉ በራሪ ወረቀቶችን መበተናቸውን ተከትሎ ነዋሪው ጨርቄን ማቄን ሳይል ልጆቹን ብቻ ይዞ መሃል ሊባኖስ ቤሩት ሲገባ የሚያሳዩ ቪዲዮዎች ተለቀዋል እስራኤል በተለይ የሂዝቦላ ጠንካራ ኃይል ይገኝበታል የሚባለው በደቡብ ሊባኖስ የሚገኝ አካባቢን በጨረር መሳሪያ ሳይቀር ወደ ምድረ በዳነት ለመለወጥ ዝግጅት ሳታደርግ አልቀረችም ተብሏል። ይህንን ደግሞ ያሳበቀው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አመሻሹን ብቅ ብለው የሰጡት አስደንጋጭ መግለጫ ነው። ኔታንያሁ ደስተኛ መስለው በታዩበት መግለጫቸው ላይ ለወራት በሰሜን እስራኤል ያሉ ዜጎቻችን አንድም ቀን የሰላም እንቅልፍ እንዳያገኙ ያደረገው በኢራን የሚረዳው ሂዝቦላህ ነው። አሁን ድረስ ከ ስልሳ ሺህ በላይ ዜጎች መኖሪያቸውን ጥለው በመጠለያ ነው የሚገኙት።